"የመከላከያ ሰራዊትን እንቅስቃሴ የሚያግድ ስራ አንቀበልም" - ዶክተር ደብረጽዮን ገብረ ሚካኤል። ሰላም እንዴናችሁ፣ ውድ የአዱሊስ ቱብ ቤተሰቦች። ለዛሬ ዶክተር ደብረጽዮን በወቅታዊ ጉዳዮች ላይ የሰጡትን መግለጫ፣ በተጨማሪም የኦነግ አባል ስለሆነ የታሰረ የለም ሲል የኦሮሚያ ኮሚኒኬሽን ቢሮ ያወጣውን መግለጫ ይዘላችሁ መጥተናል። አብራችሁን ቆዩ። በትላንትና ዕለት በሽረ እንደ ስላሴ በኩል ሲያልፍ የነበሩ የመከላከያ መኪኖች ከነ አሽከርካሪዎቻቸው በከተማዋ ነዋሪዎች መታገታቸው በተለያዩ ሚዲያዎች ተዘግቧል። 25 የሰራዊቱና አምስት የአመራሮች መኪና ወደ አዋሳ እያመሩ በነበረበት ወቅት የአካባቢው ነዋሪዎቹ መስመሩን እንደዘጉ በቦታው ላይ የነበረ የቢቢሲ ጋዜጠኛ ታዝቧል። የሰራዊቱን መሄድ በመቃወም መኪኖቹ ላይ የወጡ መንገድ ላይ የተኙ እንዳልታጡና በመጨረሻም ወደ ስቴዲየም እንዲገቡ ስምምነት ላይ ተደርሶ ነበር። ቢቢሲ ያነጋገራቸው የአካባቢው ነዋሪዎች እንደገለጹት ሰራዊቱ ሕዝቡን ለማጥቶ ሆኖ መሳሪያውን ይዞ የሚወጣው የሚሉና እንዲሁም በኢትዮጵያና በኤርትራ መካከል ያለው የሰላም ግንኙነት መንግስት እንደሚለው አስተማማኝ ሳይሆን ስጋት አለን የሚሉ ጥያቄዎችን አንስተዋል። ከዚህ በተጨማሪም ተቀያሪ ሰራዊት የሚመጣም ከሆነ ያኛው ሰራዊት ሳይመጣ ለምን እነዚህ ይወጣሉ የሚሉ ነበሩ። በትግራይ ልዩ ኃይል እንዲጠበቁና ህዝቡ ወደ ቤቱ እንዴት ስምምነት ላይ የተደረሰ ቢሆንም የአካባቢው ህዝብ የከተማው ሚሊሻ አባላት እንዲጠብቋቸው እንፈልጋለን በማለታቸው ወደ 15 የሚሆኑ የከተማው ሚሊሻ አባላት እንዲጠብቁ ተደርጓል። ስሙ እንዲጠቀስ ያልፈለገ የሰራዊቱ አባልም ለቢቢሲ እንደገለጸው ሰራዊቱ መንግስት በወሰነው መሰረት ወደ ሀዋ ሀዋሳ እንዲቀሳቀስ ሌላ ተቀያሪ ሰራዊትም እንደሚመጣ ትእዛዝ እንደተሰጣቸው ነው። ስሙ እንዲጠቀስ ያልፈለገ የሰራዊቱ አባልም ለቢቢሲ እንደገለጸው ሰራዊቱ መንግስት በወሰነው መሰረት ወደ ሀዋሳ እንዲቀሳቀስ ሌላ ተቀያሪ ሰራዊትም እንደሚመጣ ትእዛዝ እንደተሰጣቸው ነው። ይህንና ሌሎች ተጓዳኝ ጉዳዮችን በሚመለከት የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል በትላንትና ሁለት መግለጫ የሰጡ ሲሆን የሰራዊቱን እንቅስቃሴ የሚያግድ ስራ ተቀባይነት እንደሌለው አስረድተዋል። በማንኛውም መልኩ ግጭትና ጦርነት የሚቀሰቅስ ስራ አንቀበልም ሲሉ ገልጸዋል። የመከላከያ ሰራዊት መሳሪያንና እንቅስቃሴ ማገድ ተገቢ እንዳልሆነ የተናገሩ ሲሆን ስለ ሰራዊቱ እንቅስቃሴ መነጋገር ያለበት አካል የክልሉ መንግስት ከፌዴራል መንግስት ጋር ነው ብለዋል። ምንም እንኳን የህዝቡን ስጋት እንደተረዱት ዶክተር ደብረፅዮን ቢያስረዱም መፍትሄው ግን በስርዓትና በውይይት ሊሆን እንደሚገባ አጽንኦት ሰጥተዋል። ህዝብ ውስጥ ያለው ጥርጣሬና ስጋት ይገባናል። ቢሆንም ግን የጦር መሳሪያው የፌዴራል መንግስት ንብረት ስለሆነ የጦር መሳሪያ አቀማመጡ ሰራዊቱን እንጂ እኛን አይመለከተንም ያሉት ዶክተር ደብረ ደብረጽዮን በጦር መሳሪያ አንተማመንም። ከዚህም በላይ የጦር መሳሪያ ማምጣት ካስፈለገን ማምጣት እንችላለን። ነገር ግን የጦር መሳሪያ ፋብሪካ ሳይሆን ሰላምና ልማት ነው የምንፈልገው ብለዋል። የጦር ኃይሎች ምክትል ጠቅላይ ምክትል ኤታ ማጆር ሹም ጀነራል ብርሃኑ ጁላ በትናንትና ሁለት ወቅታዊ ጉዳዮችን አስመልክቶ ለህዝብ ተወካዮች ምክር ቤት በሰጡት መግለጫ ከሰሜን በኩል የሚመጣ ምንም ስጋት ባለመኖሩ ሰራዊቱ ወደ ሌላ አካባቢ እንዲዘዋወር ስምምነት ላይ መድረሱንና ከትግራይ ክልልም ጋር ውይይት መደረጉን ገልጸዋል። ሰራዊቱ የኢትዮጵያም ነው የትግራይም ነው። የፌዴራል መንግስት ስጋት ባይኖርበት የትግራይ ህዝብ ስጋት አለው። ቢሆንም የትግራይ ህዝብ ሰራዊቱን አያግትም። ነገር ግን ስጋት እየፈጠረ መኖር የለመደና ህዝቡን ሽፋን አድርጎ ትርምስ ለመፍጠር የሚሞክር ኃይል አለ ጥቂቶች ናቸው። እርግጠኛ ነኝ ይጋለጣሉ። የትግራይ ህዝብም ቢዘገይም ይገባዋል ብለዋል። ከዚህም በተጨማሪ ከሰሞኑ የሁመራ ኦማጀር ድንበር መከፈት ጋር ተያይዞ ለሚነሱ ጥያቄዎች ምክትል ርዕሰ መስተዳደሩ ምላሽ ሰጥተዋል። በዚህ ሳምንት የሁመራ ኦማ ሀጀር ድንበር ፕሬዚዳንት ኢሳያስ አፈወርቂ ጠቅላይ ሚኒስትር አብይ አህመድና በኩል የትግራይ ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤልና የአማራ ክልል መስተዳደር አቶ ገዱ አንዳርጋቸው በተገኙበት መከፈቱ የሚታወስ ነው። ከድንበሩ መከፈት ጋር ተያይዞ ለሶስት ወራት ተከፍቶ የነበረው የዛላንበሳና የራማ ድንበሮች መዘጋታቸው በአካባቢው ህዝብ ዘንድ ጥርጣሬና ጭንቀትን መፍጠሩን አስመልክቶ ዶክተር ደብረጽዮን ግንኙነቱን ፈር ለማስያዝ እንደሆነ ተናግረዋል። በዚህ ሳምንት በይፋ የተከፈተው ሁመራ ኦማ ሀጀር ድንበር መከፈት በ በሁለቱ ሀገራት መካከል የተደረገው ስምምነት አንዱ አካል ሲሆን ሁሉም ድንበሮች ክፍት እንዲደረጉ ስምምነት ላይ መድረሱን ዶክተር ደብረ ጽዮን ተናግረዋል። ብዙዎች የዛላንበሳ ድንበር መዘጋቱና የይለፍ ወረቀት መጠየቁ ጋር ተያይዞ የዚህ ድንበር መከፈት የዛላንበሳ ማካካሻ ተደርጎ መታየቱ ትክክል እንዳልሆነም አስረድተዋል። የዛን አንበሳው መስመር ድንገት መዘጋቱንና የተዘጋውም ከኤርትራ በኩል እንደሆነ ገልጸው በወቅቱም ለፌዴራል መንግስት መጠየቃቸውን እንዲሁም የሁመራ ኡማጅራ ድንበር ሲከፈትም ከፕሬዚዳንት ኢሳያስ አፈወርቂ ጋር መወያየታቸውን ገልጸዋል። መስመሩ የተዘጋው ግንኙነቱን ህግና ስርዓት ለማስያዝና በፌዴራል ደረጃ ይህንን ጉዳይ የሚከታተል ኮሚቴም የተቋቋመ ሲሆን ስራዎቹም የተጠናቀቁ እንደሆነ ተናግረው የሁመራ ኡማጅራ ድንበር ስርዓት እስኪይዝ ለህዝብ ክፍት እንደሚሆንም ጨምረው አክለዋል። በወቅቱም ከፕሬዚዳንት ኢሳያስ አፈወርቂ ጋር እጅ ለእጅ ተያይዘው ሲነጋገሩ በመታየታቸው ድርጊቱ የቅና የሰላም ምልክት ሊሆን ይችላሉ የተብለው የተጠየቁት ዶክተር ደብረጽዮን አዎ ከአሁን በኋላ ተመልሰን ወደ ጦርነትና ግጭት የምንገባበት ምክንያት አይኖረንም ብለዋል። ድንበሩ ሲከፈት በነበረው ዝግጅት የአማራ ክልል ፕሬዚዳንት አቶ ገዱ አንዳርጋቸው ሁመራ ከተማ መግባት የለባቸውም የሚሉ የተቃውሞ ሰልፎች መነሳታቸውን አስመልክቶ ዶክተር ደብረጽዮን ጥያቄ ቀረብላቸው ሲሆን ችግሮች ቢኖሩም በውይይት መፍታት እንዳለባቸው አስረድተዋል። የሀሳብ ልዩነት ቢኖርም ልዩነታችንን በውይይት ለመፍታት መስራት አለብን እንጂ አይኑን ማየት የለብኝም የሚል አካሄድ የፖለቲካ ትግልን አያሳይም ብለዋል። እኛ አይደለንም አብረውን የታገሉ ከመጡ ሰዎች ይቅርና ከሰይጣን ጋርም ቁጭ ብለን ለመነጋገር ችግር የለብንም ያሉ ሲሆን ከአማራ ክልል አመራር ጋር እንደማይነጋገሩ ተደርጎ መወሰድ እንደሌለበት ገልጸው አንድ ሀገር ውስጥ ነው ያለነው ተደጋግፈን ማደግ አለብን ነው እያልን ነው ያለነው ብለዋል። ከዚህ በፊት በውይይት የተፈቱ ጉዳዮች እንዳሉ የተናገሩት ዶክተር ደብረጽዮን ለዚህም እንደ ምሳሌነት ያነሱት ያለ ክልሉ እውቅና በመቀሌ ያሉ ላባነጋ አየር ማረፊያ የተያዙትን ታጠቂዎች ጉዳይ ነው። ባንታገስ ኖሮ ከፌዴራል መንግስት ሳናውቅ ድንገት መጥተው የመሸጉ ታጣቂዎች የመጡለት ጦርነት መጀመር ነበረብን። ይዘን ማሰር እንችል ነበር፣ ግን መጨረሻው የት ይሆን ነበር? መታገስን መርጠናል። ተገደን ካልሆነ በስተቀር ጦርነት ውስጥ አንገባም ያሉት ዶክተር ደብረ ጽዮን ሲሆን ከፌዴራል መንግስት ጋር እንደማይፈልጓቸው ተነጋግረው ታጣቂዎቹን እንደመለሱላቸው ገልጸዋል። በጉዳዩ ላይ ጠቅላይ ሚኒስትር ዐብይ አህመድ ተጠይቀው ለጋዜጠኞች በሰጡት መግለጫ የፌዴራል ፖሊስ አባላት ለሌላ ጉዳይ እንደሄዱና ጉዳያቸውንም አከናውነው እንደተመለሱ ጠቅሰው ከክልሉም ጋር የመረጃ ክፍተት ነበረ ብለዋል። ትንሽ ጉዳዮችን ማጋነን አይገባም ማለታቸው የሚታወስ ነው። በተያያዘም በኢትዮ ኤርትራ ግንኙነት ዳግም መጀመር የሁለቱ ሀገራት መሪዎች ሊመሰገኑ ይገባል ሲሉ ዶክተር ደብረጽዮን ገብረ ሚካኤል ገለጹ። የኢትዮጵያና የኤርትራ ህዝቦች ግንኙነት ዳግም እንዲጀመር ያደረጉ የሁለቱ ሀገራት መሪዎች ምስጋና እንደሚገባቸው የትግራይ ክልል ምክትል ረዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ገልጸዋል። የተጀመረውን የኢትዮ ኤርትራ ግንኙነት ለማጠናከር በማሰብ የሁለቱ ሀገራት አጎራባች ህዝቦች ዛሬ በሰቲቱ መራ ተከዚ ወንዝ ድንበር ላይ አክብረዋል። በስነስርዓቱ ላይ የተገኙት የትግራይ ክልል ምክትል ረዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል እንደተናገሩት የተቋረጠው የሀገራቱ የህዝብ ለህዝብ ግንኙነት እንዲጀመር ያደረጉትን ጠቅላይ ሚኒስትር ዶክተር አብይ አህመድና ፕሬዚዳንት ኢሳያስ አፈወርቂ ምስጋና ይገባቸዋል ብለዋል። በኢትዮጵያ የኤርትራ ምዕራባዊ ዞንና በኤርትራ ጋሽ ባርካ አጎራባች ህዝቦች ከእንግዲህ የተጀመረውን የሰላም ግንኙነት በማጠናከር ቀጣይ ጉዟቸውን ብሩ ሊያደርጉ እንደሚገባም ተናግረዋል። ለግንኙነቱ ዘላቂነትም የትግራይ ክልል አስፈላጊውን ተግባራት ሁሉ እንደሚያከናወንም አስረድተዋል። የትግራይ ምዕራባዊ ዞን ዋና አስተዳዳሪ አቶ ርስቁ አለማየሁ በበኩላቸው የተጀመረው ሰላም ዘላቂ እንዲሆን እንሰራለን ብለዋል። የህዝብ ለህዝብ ግንኙነቱና የአካባቢው ሰላም ተጠናክሮ እንዲቀጥልም ነዋሪዎቹ በጋራ መስራት እንዳለባቸው ተናግረዋል። የጋሽ ባርካ ተወካይና የጉልጅ ምክትል አስተዳዳሪ አቶ ሀጎስ አምደ ብርሃን የተጀመረው ግንኙነት ተጠናክሮ እንዲቀጥል እንሰራለን፣ ከእንግዲህ ይህን ሰላም እንጠብቀዋለን፣ ማንም አያቋርጠውም ብለዋል። በተከዚ ወንዝ ዳርቻ በተካሄደው ስነስርዓት ላይ ዶክተር ደብረ ጽዮንን ጨምሮ የክብር አቀባበል የተደረገላቸው የጋሽ ባርካ ነዋሪዎችና ተወካዮች ች የሃይማኖት አባቶችና የምዕራባዊ ትግራይ ነዋሪዎች ተሳታፊ ሆነዋል። በሌላ ዜና የኦነግ አባል ስለሆነ የታሰረ የለም ሲል የኦሮሚያ ኮሚኒኬሽን ቢሮ አስታወቀ። በፖለቲካ ምክንያት ታስረው ከነበሩና ኋላ ከተፈቱት መካከል የሆነችው ጫልቱ ታከለ ከሶስት ቀን በፊት በምዕራብ ወለጋ ሻምቡ ከሚገኘው መኖሪያ ቤቷ ተይዛ እስር ላይ ትገኛለች። ጫልቱ ብቻ ሳትሆን የቤጊ ወረዳ አባገዳ ጌታቸው ተርፋን ጨምሮ ሌሎች በርካታ ሰዎች እንደታሰሩ የጫልቱ እናት ወይዘሮ አስካል ለቢቢሲ ገልጸዋል። ማክሰኞ ማታ ቤት ውስጥ የመከላከያ አባላት መጥተው በቁጥጥር ሰንዳዋለች ተናግረዋል። በምን ምክንያት የታሰረች ይመስሎታል? ተብሎ ከቢቢሲ ለቀረብላቸው ጥያቄም የታሰረችበት ምክንያት በትክክል ባያቁም ኦነግ ስለሆነች ይመስለኛል ብለዋል። ሌላ ጥፋት ያለባት አይመስለኝም፣ ለራሷም ስንት አመት ተሰቃይታ ነው የወጣችው ብለዋል። ጫልቱ ከዓመታት በፊት የሀገርን ፖለቲካና የግዛት አንድነት በመንካት በሚል ተከሳ 12 ዓመት ተፈርዶባት 8 ዓመት ከ45 ቀን ታስራ በአመክሮ ወታለች። እንደገና በሽብር ተከሳ 11 ወር ከታሰረች በኋላ መንግስት ከወራት በፊት እስረኞችን ሲለቅ እሷም ክሷ ተቋርጦ ከእስር መውጣቷ የሚታወስ ነው። ጫልቱ ወደ ትውልድ ቦታዋ ሻምቡ ከሄደች አንድ ወር እንዳስቆጠረች የሚናገሩት እናቷ በሻምቡ ባለው የኦነግ ጽፈ ቤት ውስጥ ሊቀመንበሩና ለአንድ ሳምንት ሰርታለች። የኮማንድ ፖስቱ መምጣት ተከትሎ ቤቷ እንዳለችም ወይዘሮ አስካለ ጨምሮ አስረድተዋል። የኦሮሚያ ኮሚኒኬሽን ቢሮ ምክትል ኃላፊ አቶ ደሬሳ በበኩላቸው ግለሰቦቹ የታሰሩት በወንጀል ተጠርጥረው እንጂ የኦነግ ወይም የፖለቲካ ፓርቲ አባል ስለሆኑ አይደለም ብለዋል። የኦነግ አባል ስለሆነ የታሰረ የለም። የፖለቲካ ፓርቲ አባል መሆን ለአንድ ወንጀል ሽፋን መሆን አይችልም ብለዋል። እስካሁን ለምን ፍርድ ቤት እንዳልቀረቡም ተጠይቀው ያለኝ መረጃ በቅርቡ ፍርድ ቤት እንደሚቀርቡ ነው ብለዋል። ከባለፉት ጥቂት ወራት ጀምሮ በምዕራብ ኦሮሚያ አካባቢ አለመረጋጋትና ግጭቶች የበረከቱ ሲሆን ይህንንም ተከትሎ መከላከያ ሰራዊት በአካባቢው ተሰማርቷል። በምዕራብ ኦሮሚያ አካባቢ የተሰማሩ ታጣቂዎች በሰላማዊ መንገድ ሊታገሉ የመጡ ናቸው በሚል የክልሉ ጸጥታ ኃይል የሚደርሱ ግድያዎችና ዘረፋዎች ማስቆም አቅቶት እንደነበር የጦር ኃይሎች ምክትል ጠቅላይ ኢታማዦር ብርሃኑ ጁላ የመከላከያ ሚኒስቴርን ግማሽ ዓመት የስራ ክንውን ሪፖርት ለሕዝብ ተወካዮች ምክር ቤት ማክሰኞ ባቀረቡበት ወቅት ተናግረዋል። በአካባቢው ፖሊሶችን ጨምሮ ብዙ ሰዎች መገደላቸውንና ዝርፊያዎች እንደደረሱ የተናገሩት ጀነራል ብርሃኑ በውትድርና ዘመኔ በራስ ህዝብ ላይ ጭካኔ የተሞላበት ዘግናኝ ጥቃት ተፈጽሞ ያየሁት በምዕራብ ወለጋ ነው ብለዋል። ምንም እንኳን የአካባቢውን ጸጥታ ማስከበር ኃላፊነት የክልሉ ኃይል ቢሆንም ነገሩ ከአቅም በላይ በመሆኑ የመከላከያ ሰራዊት በአካባቢው ተሰማርቶ የማረጋጋትና ወደ ሰላም የማምጣት ስራ እየተሰራ መሆኑን ጠቅሰዋል።